መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኢየሱስ ተፈጥሯል ብለው ያምናሉ ያው ምስክሮች፣ ሰማይና ምድር ከመፈጠሩ በፊት ከተፈጠረ እየሱስ ያለው ለግን እንለያያለን ማለት ነው ኢንሻአላህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዊልቸር ስለገዙልሽ ነው የሰለምሽው ምናምን እያሉ ብዙ ኮሜንት አለና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ውዳገሬ ልጆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያላችሁት ሻማ ቲብ ላይ ነው። እኔ ሂክማ ነኝ። በዛሬው ቪዲዮ አሪፍና ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። በዚህ ቪዲዮ እህታችን እስልምናን የተቀበለችው እውነት ዊልቸር ስለተገዛላት ነው ወይ መልሱን ታገኙታላችሁ። እንዲሁም ኡስታዝ ወሂድ ዑመር እስልምናን በተቀበሉ ሰሞን ምን ይባሉ ነበር? መልሱን ከሳቸው ከራሳቸው ይሰማሉ። እንዲሁም አንድ የኡስታዝ ወሂድ እጅግ አንገብጋቢ የሆነ ትምህርት አለ። እሱንም አብሬ አካትቼዋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ስለምትከታተሉኝ አመሰግናለሁ። አሪፍና አስተማሪ ቪዲዮዎችን ማግኘት ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ቪዲዮ እናልፋለን። ዊልቸር ስለገዙልሽ ነው የሰለምሽው ምናምን እያሉ ብዙ ኮሜንት አለና፣ እኔ ዊልቸሩን ሀቢባ ቤት ነው የሆነ ድርጅት ሰክሰስ የሚባል ድርጅት ሀቢባ አስመዝግባኝ፣ ሰክሰስ የሚባል ድርጅት ነው ዊልቸሩን የሰጣኝ። እና ለዊልቸር ብዬም አይደለም ምን የሰለምኩት። ሙስሊሞች ገዙልሽም ከሆነ ደግ አደረጉ ነው የሚባለው። እሺ። አንቺ ለማንብለሽ እንደሰለምሽ አላህን የሚያውቀው እነሱ አይደለም፣ ለአንቺ ስፋት ስታንዳርድ የሚያወጡልሽ። የልብሽን የሚያውቀው አላህ ነው። የሰለምሽው አላህን ፈልገሽ ነው የመጣሽው። ማንም ምንም ማለ ምን እኔ እንደሰለምኩኝ አካባቢ ምን እንደሚታውቂያለሽ። እና ከትምህርት ቤት እያለሁ ነው እንደሰለምኩኝ። የዛሬ 11 አመት ነው የምነግርሽ። 11 አመት ሊሞላው ነው ከሰለምኩኝ። እና ምን አለ አይምሮ ታሟል ብሎ ነው መጀመሪያ ጀመሩት። እና ወሂድ እንትን ብሏል፣ አይምሮ አብዷል አብዷል ተብሎ። ከዛ በኋላ በቀጥታ ምንድነው የሚያደረጉት? ሰዎች እየደወሉ በሰላም ነው ወይም ምንድነው ምናምን ነገር ይሉኛል። ምን ሆነል? አብዱል እየተባለ ነው። ፓልቶክ የሚባል ፕሮግራም ነበር ያኔ። ከዛ በኋላ ምንድነው ያደረጉት? አብዱል ብለው አሉ ሲያሰሩ፣ ማለት ከዛ አብዶ ነው እንጂ በጤናው አይሰልምም። እና አብዱል ምናምን ነገር ምናምን እያሉ ቤተሰቦች ጋር ላይ ሰው እየደወለ ምን ሆነ ነው ያበደው ተብሎ እንዲወራ ወደ አድርገዋል። አዘሴም ታይም ደግሞ ምን ያደርጋሉ ከሪያድ 10000 ዶላር በየወሩ ተቆራጭ ተደርጎለት ነው፣ በገንዘብ የተነሳ ነው የሄደው ተባለ እና መጨረሻ ላይ እዚህ ሀገር እኔ የሚኖርበት ወርበት ሀገር ላይ የሚኖር ልጅ ምን እንዳለ ታውቂያለሽ? ብር ከሰው የሚፈልግ ልጅ አይደለም። የክርስቲያን ነው ፕሮቴስታንትን ነው የሚያቀይ ልጅ ተከራከራቸው። አታውቀውም ምናምን አሉት። እኔ አውቀዋለሁ፣ ለምን እናዋሻለን አለ። ከዛ ሪሙቭ አደረጉት። አውቀዋለሁ ቤተሰቦችን አውቀዋለሁ እሱንም አውቀዋለሁ። ከሰው የሚፈልግ አይደለም። አገሩ እንደዛ አይደለም። ከሰው ጥገኛ የሚጠይቅ አገር አይደለም። ራሱን ችሎ የሚኖር ሰው መሆን የሚችል ነው። ተማሪ ነው እና እንደዛ አይደለም በፍጹም አለ። ከዛ በኋላ ደግሞ ምን አደረጉ? የሆነ ሰዓት ላይ ደግሞ ምን አደረጉ? ሀብት ያላቸው ሴቶች ሁለት ሴቶችን እንድረውታል አሉ። በዛ እንግዲህ በትምህርት ቤት ሰዓት ላይ ማለት ነው እንግዲህ ያስቡት። የዛሬ 11 ዓመት ምናምን ነው ምነግራቸው እና ድረውታል፣ ሁለት ሴቶች ድረውታል፣ ሀብታሞች ምናም የተለያየ ነገር ነው። ከሆነ ሽባ ነው አታዳምጪ። እንደዚህ አይነት ነገሮች እንደዚህ አይነት ሳይሆን በቃ ይደነግጣሉ። የሰማይና የምድር ኃይላት ቢተባበሩ ሞት ነው ከዚህ በኋላ እንጂ ፖለቲካ ቁማር፣ ፖለቲካ ላይ አይመለከታችሁ አይደለም። ዊልቸር ቤት ለምን አይገዛልሽም? አንድ ሙስሊም አይደለም ዊልቸር ለምን መኪና አይገዙልሽም? ምን አገባቸው እነሱ። ሙስሊሙ ለገዛልሽ ነገር እነሱ ምን አገባቸው? ሲጀመር ዊልቸሩ በፊትም የነበረ ነው፣ እኛ እናውቀዋለን። አንቺ ከመስለምሽ በፊት እኮ የቪዲዮ እኮ ይለቀቅ ነበር ያንቺ ዊልቸር ላይ ወርሽ መጣው። ስለዚህ ዊልቸሩ ማለት ከመስለመች በፊት የነበረ ነው። ዊልቸር ተገዛልሽ ማለት የትዝናት እንኳን ዊልቸር ራሱ ኡማው መኪና ቢገዛልሽ ሱቅ ቢገዛልሽ፣ ምን አገባቸው እነሱ? ኡማው ላደረገው ነገር ማለት ነው። አንቺ እንድትሰልሚ ከቢገዛልሽ ነበረ መጥፎ የሚሆነው። ለሶስት ነገር የሰለመ እስልምናው መቁብል አይደለም፤ አንድ ለተቃራኒ ጾታ ብሎ የሰለመ፣ ሁለት ተገዶ የሰለመ፣ ሶስተኛ ለጥቅም ብሎ የሰለመ ከሆነ አላህ ዘንድ ተቀባይነት የለው እስልምናው። ከምን አንጻር ነው የሰለመው የሚለውን እኛ አያገባንም። እኛ አንድ ሰው እሰልማለሁ ብሎ አንድ ሰው ከመጣ እናሰልመዋለን? ተሳዳቢ ነበር፣ ዱርዬ ነበር ምናም የሚለው ነገር ሙስሊሞች አንመለከት ያለፈውን ወንጀሉን አላ ያጥብለታል። ተመራርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው ኢንሻአላ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበትን ምንም ያብራራ ነገር የለም። ጭራሹን ዮሐንስ ወንጌል አምስት ሀያ ስድስት ላይ የነበረውንማ ጭራሹን አልደረስክም እዛ አካባቢ ላይ አ በራስ ህይወት እንዳለው ለወልም በራስ ህይወት እንዲኖረው ሰጥቶታልና፣ ስለዚህ በራሱ የሚለው ሂም ሰልፍ ሪፍሌክሲቭ ፕሮናውን ድርብ ተላውጣ ስም የሚጠቀምበት ምክንያት ኦንቶሎጂካልም እና ሜታፊዚካልም የኢየሱስ ፍጡር መሆኑን ነው የሚያሳየው። ህይወት ከተሰጠው ህይወት አልባ ከነበረ ህይወት ከተሰጠው በባዶነት ከተቀደመ መነሻና ጀማሮ አለው ማለት ነው። መነሻና ጀማሮ ያለው ማንነትና ምንነት ደግሞ ፍጡር ነው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ጽንሻለሽ አላት መልአኩ፣ ወንድ ልጅም ተወልጃለሽ አላት። ጽንሻለሽ ሲላ ጽንስ ነው። ጽንስ ደግሞ ምንድነው? ኬሚካል ሪአክሽንና መካኒካል ፈንክሽን ነው። ራሱ የሚያሳየው ፅንስ ፅንስ ምንድነው? ፍጡር ነው። ከዛስ ወንድ ልጅ ተወልጃለሽ አለ። አምላክ ምንድነው? ጾታ አለው እንዴ? ወንድም ሴትም ነው እንዴ? አይደለም። መለኮት ነው። ረቂቅ ነው። ምጡቅ ነው። ስለዚህ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣ ፍጡር ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለት ከዳዊት ከማርያም ማለት ነው። አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምላክ ራሱ መጣ ይላል አይልም። ራሱ የሚለው ምንድነው? አምላክ እንደ ተስፋ ቃሉ ለአብርሃም፣ ለኢስሐቅ፣ ለያዕቆብ ገብቶላቸው የነበረው የተስፋ ቃል ዘ ፕሮሚስ ለመሳያን ድንግል ማርያም ማኅፀን ውስጥ እንዲፈጠር አድርጓታል ማለት ነው። ስለዚህ ድንግል ማርያም ማኅፀን ውስጥ የነበረው ለአብርሃም፣ ለኢስሐቅ፣ ለያዕቆብ ተገብቶለት የነበረው ኦሪ ዘፍጥረት ምዕራፍ 22 ቁጥር 18 ላይ ምን አለው? በዘር የምድር አዛም ይባረካሉ። ምንን ሰምታል? ቃሌን ሰምታልና አለ። ስለዚህ ያ ቃል ምን ሆነ? ድንግል ማርያም ማፀን ውስጥ ተፈጸመ። ያ የተስፋው ቃል ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮቹ አይልም ማለት ስለ አንድ እንደሚነገር ግን ለዘር ይላላል። እርሱ ማን ነው አለ። ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ። ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛች ስለ ሕግ መተላለፍ ተጨምራለ። እንግዲያውስ ሕጉ ወደ ክርስቶስ የሚያደርስ ሞግዚት ሆኗልና እያለ ይናገራል። ስለዚህ ለአብርሃም ለኢስሐቅ ለያዕቆብ ተገብቶብላቸው የነበረ ዘብሮው ሚስት መሳያና አምላክ ራሱ እንደሚያመጣ ተናገረ እንጂ አምላክ ራሱ መጥቶ ስጋ ለበሰ የሚል ባይብል ላይ ኮሪ ዘፍጥረት ካላ ዮሐንስ ድረስ የለም አንድ ጥቅስ አለመጣም የምታወራቸው የነበራቸው ባጠቃላይ ነገር ፋንታሲ ነበሩ ምናባዊ ናቸው ነባራዊ አልነበሩም ጥቅስ መጥቀስ አልቻልክም ራሱ ስለዚህ እናመሰግናለን ለሌላ ቀን አጥነተን እንደምትመጣ ተስፋ አለን ጥሩ ጊዜ ነበረን አትጥፋ ምን እንትን አድርገኝ ፎሎ አድርገኝና ኢንሻአላህ እንማማራለን ለሌላ ጊዜ መጽሐፈ ምሳሌ ምዕራፍ ስምንት ቁጥር ሃያ ሁለት ላይ ኢየሱስ ተፈጥረዋል ብለው ያምናሉ የዋ ምስክሮች። ሰማይና ምድር ከመፈጠሩ በፊት ከተፈጠረ ኢየሱስ ያልነበረበት ጊዜ አለ ወይ ስንላቸው አወው ይላሉ። ስለዚህ ከኢየሱስና ከጊዜ ማን ይቀድማል ስንላቸው ጊዜ ይቀድማል ይላሉ። ጊዜ ፍጡር ነው ወይስ ፈጣሪ ነው ስንላቸው ፍጡር ነው ይላሉ ተመልሰው። ስለዚህ የመጀመሪያው ፍጡር ክርስቶስ ነው ወይስ ጊዜ ነው የተፈጠረው ስንላቸው ጊዜ ነው ይላሉ። እንደዛ ከሆነ ኢየሱስ ክርስቶስ ያልፈጠረው ፍጡር አለ ማለት ነው። በክርስቶስ በኩል ነው የተፈጠረው መጀመሪያ እግዚአብሔር ኢየሱስን ፈጠረና በእሱ አማካኝነት ፍጡራንን ሁሉ ፈጠረ ብለው ነው የሚያምኑት። ስለዚህ በክርስቶስ ያልተፈጠረ አንድ ፍጡር አለ ማለት ነማ ጊዜ የሚባል ነገር ማለት ነው እና ኢየሱስ ከጊዜ በኋላ ነው የመጣው ከሆነ ዛሬ ወለድኩ የምትሏ ነገር በጊዜ ውስጥ ነው የተወለደው። ስለዚህ ከኢየሱስ የሚቀድም ጊዜ የሚባል ፍጡር አለ። ራሱ አሁን ያንን ነገር ስንናገር ድንግማርያም ማዕፀን ውስጥ ደግሞ የተፈጠረ ሰው አለ። ድንግማርያም ማዕፀን ውስጥ የተፈጠረው ሰው እና ከመጀመሪያ ዓለም ሳይፈጠር የተፈጠረው ሁለቱን ሰዎች የመጀመሪያው የት ገባ ለሚለው መልስ አልሰጠኝም። አይታችሁት ከሆነ አንዴ ተለወጠ ይላል፣ አንዴ ተዋህደ ይላል፣ አንዴ አብሮት ነበር። የተለያየ ነው መልስ የሚሰጠው፣ ምክንያቱም ጥያቄው ከባድ ስለነበረ ነው። መጀመሪያ የተፈጠረው ፍጡር መንፈሳዊ ፍጡር፣ ሰማይና ምድር ከመፈጠሩ በፊት የተፈጠረው ፍጡር የት ገብቶ ነው ይሄ ሁለተኛው ላይ አዳም፣ ሁለተኛው አዳም ተብሎ ድንግማርያም ማሕፀን ውስጥ የተፈጠረው ፍጡር ከየት መጣ ነው ፖይንታችን የነበረው። ያንን ጆ ባይተን ሰዎች መቼም አይመልሱትም፣ እርግጠኛ ነኝ። ጃ እንቅልፍ አተኛም ዛሬ በጣም እርግጠኛ ሆኜ የምነግር ማለት ነው። ምክንያቱም ለምንድን ነው ይሄ ጥያቄ የማታስቡት ጥያቄ ነው። ሶስተኛ ነገር ደግሞ ምንድን ነው ኢየሱስ ሲሞት ሙሉ አካሉ ነው የሞተው። ሙሉ ኢየሱስ የሞተው የተነሳው ሌላ ኢየሱስ ነው። መንፈሳዊ ፍጡር ነው የተነሳ። ሌላ ኢየሱስ አለ። ማመራመር ማን ነው የዘላለም መኖር የሚባለው መጽሐፍ ላይ ያ የሞተ አካል አይነሳም። በእናንተ ትምህርት የሚነሳው ሌላ አካል ነው የሚነሳው ኢየሱስ ማለት ሙሉ አካሉ ከሞተ ሙሉ አካሉ ቤዛዊ መስዋዕት ሆኖ ከቀረ በሦስተኛው ቀን የተነሳው ሌላ ኢየሱስ ነው ራሱ በእናንተ ትምህርት። የመጀመሪያው የነበረው ኢየሱስ ቤዛዊ መስዋዕት ሆኖ ጠፍቷል። አንዳንዶቹ ወደ ጋዝነ ተቀየረ የሚል አለ መጠበቂያ ገንብ ላይ። እሱንም ወደፊት ኢንሻአላ እናውራበታለን። መጀመሪያ የነበረው ኢየሱስ የት ገባ ራሱ? የሞተው መጀመሪያ የሞተው ኢየሱስ ቤዛዊ መስዋዕት ሆኖ ቀርቷል። የተነሳው ኢየሱስ ተነሳ የሚባለው ኢየሱስ የትኛው ነው? መንፈሳዊ አካል ሆኖ የተነሳው ፈጥሮት ሌላ ደግሞ የተነሳ ኢየሱስ አለ። የይሖዋ ምስክሮች ሶስት ኢየሱሶች ያሉት ልብ አድርጉ። ያ ጀመዓ፣ እየተናገርኩ ያለው መጀመሪያ አለም ዓለም ሳይፈጠር ዘመን ሳይቆጠር የተፈጠረ ኢየሱስ አለ። ያ ኢየሱስ የት እንደገባ አናቀ። ድንግል ማርያም ማህጸን የተፈጠረ ኢየሱስ አለ። እና ደግሞ ድንግል ማርያም ማህጸን የተፈጠረው ፍጡር ደግሞ ቤዛዊ መስዋዕት ሆኖ ልክ እንደ በግ እንደሚታረደው እንደሚገደለው ተገድሎ ሞቷል። ከዛ በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። ይሄኛውን ተክቶ ይመጣ መንፈሳዊ ፍጡር አለ። ሶስት ኢየሱሶች ናቸው ያሉት። አመሰግናለሁ።